የአብዛኛው ተማሪ ጥያቄ ለ2018 ዓ.ም የሪሜዲያል መቁረጫ ነጥብ ስንት ይሆናል ነው? ብዙ ተማሪ እየጠየቀ ያለው በተለይ ደግሞ ከትናንት ወዲያ ምሽት ላይ የትምህርት ሚኒስቴር የ12ኛ ክፍል የማለፊያ ውጤት ወደ 297 ዝቅ ካደረገ በኋላ ብዙ ሪሜዲያል ተማሪዎች የማለፍ እድል የለንም በሚል ጭንቀት ውስጥ እንዳላችሁ በተለይ በኮመንት ላይ እያሳወቃችሁ ይገኛል እና ደግሞ ስንት ነው የማለፊያ ነጥብ የሚለውን ከ2017 ጋር በማነጻጸር ልነግራችሁ ነው በዚህ ቪዲዮ የመጣሁት ማለት ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ እና ደግሞ ቪዲዮውን እስከ መጨረሻ እዚህ ጋር የምነግራችሁ ነገር ኦፊሻል ይወጣ አይደለም ግን ከ2017 ጋር ያለውን ነገር አነጻጸር ይነግራችኋለሁ። የ2017 ውጤት እንዴት እንደዛ ሆነ፣ የ2018 እንዴት እንደዚህ ሊሆን ይችላል የሚለውን የራሴን ምክንያት አስቀምጬ ነው የምነግራችሁ። ቪዲዮውን እስከ መጨረሻው ከሰማችሁ በኋላ ኮመንት መጻፍ ትችላላችሁ ማለት ነው። እስክሪኑ ላይ እንደምታዩት በ2017 ዓ ምት ወደ ስምንት የተከፈለ ነው፣ ትምህርት ሚኒስቴር ማለፊያውን የከፋፈለው ማለት ነው። በመጀመሪያ ለተፈጥሮ ሳይንስ ለተፈጥሮና ለማህበራዊ ሳይንስ ያው ተመሳሳይ ነው የሚሆነው፣ ምክንያቱም ሁለቱም ተመሳሳይ የሰብጀክት ብዛት ነው። ፈተናው ከ600 ከ600 ወይም ደግሞ ስድስት ትምህርት ስድስት ትምህርት ነው። ስለዚህ የናቹራልና የሶሻል ሳይንስ ተማሪዎች ተመሳሳይ ነው ማለት ነው። ልዩነት የሚኖረው በሴት እና በወንድ ተብሎ ነው ማለት ነው። ስለዚህ ስክሪን ላይ እንደምታዩት የተፈጥሮ እና የማህበራዊ ሳይንስ ወይም ደግሞ የናቹራል እና የሶሻል ተማሪዎች ለወንድም ለወንድ ማለት ነው፣ ከ600 የመግቢያ ውጤት 204 ነበር። በ2017 ማለት ነው 204 ነው ከ600። እዚህ ጋር እንድታስተውሉ የምፈልገው በ2000 በ2017 ዓ ም ያለው የተማሪ ያለፈው 5.3 ፐርሰንት ነው። ስለዚህ ግዴታ ውጤቱ ዝቅ ተደርጎ ሪሜዲያል ተማሪዎች ብዙ ወደ 60 ሺህ የሚጠጉ ሪሜዲያል ተማሪዎች መግባት ነበረባቸው። በዚህ ዓመት ደግሞ ያለፉት ተማሪዎች ከትናንትናው ተደምሮ ከተደመረው ጋር ዛሬ አዲስ ያለፉ ተማሪዎች 3350 እንደሆኑ በመጀመሪያው ከዚህ በፊት በሰራሁት ቪዲዮ ነግሬያቸዋለሁ። እነዛ ተደምሮ ወደ 52 ወይም ደግሞ 89 ፐርሰንት ተማሪ አልፏል። ስለዚህ ግዴታ ሪሜዲያል ትምህርት ሚኒስቴርም እንዳለው ሪሜዲያል እየቀነሰ እየቀነሰ ይሄዳል። ስለዚህ የማለፊያ ውጤትን ከፍ በማድረግ የሚገቡትን ተማሪዎች ብዛት ዝቅ እናደርጋለን ብለው ተናግረዋል። የመግለጫ ስለዚህ የማለፊያ ውጤትን ገና አልተገለጸም። አሁን ልንገራችሁ ምክንያቱ ይሄ ነው። ስለዚህ በዚህ አመት ብዙ ተማሪ ስላለፈ የማለፊያ ውጤትም ከፍ ይላል። ግን የተጋነነ የማለፊያ ውጤት አይኖርም፣ የተጋነነ በጣም ከፍ ያለ ውጤት አይኖርም ማለት ነው። ከዚህ በመቀጠል የተፈጥሮና የማህበራዊ ሳይንስ የናቹራል እና የሶሻል ለሴት ከ6 192 ነው ማለት ነው። እስካሁን እየነገርኳችሁ ያለሁት በበንትን ነው ማለት ነው፣ በመንግስት ነው፣ በመንግስት ያለውን ነገር ነው የምነግራችሁ። ሌላው ደግሞ ታዳጊ ክልልና አርብቶ አደር የተፈጥሮ እና የማህበራዊ ሳይንስ ወንድ ተማሪዎች 192 ነው። ለሴት ደግሞ በአርብቶ አደርና በታዳጊ ክልሎች መቶ 186 ነው ማለት ነው። ሌላው ደግሞ ማህበረ ሳይንስ አይነ ስውራን የሚባሉ አሉ። መቶ 160 ነው። ማህበረ ሳይንስ አይነ ስውራን ለሴቶች 155 ነው። እዚህ ከ700 ያው በዚህ አመት ስለሌላ እናነሳውም ከ700 የተፈተኑትም ማለት ነው። ስለዚህ ይሄ ነው በመንግስት ዩኒቨርስቲዎች ሲሰጥ የነበረው። በግል ደግሞ ከ186 በላይ ያመጡ በግል እንደተማሩ እናውቃለን። ከ186 በላይ ካመጣ አንድ ተማሪ በግል ኮሌጆች ገብቶ ሪሜዲያልን መከታተል ይችላል። በመንግስት ግን እንደነገርኳችሁ ነው። ለተፈጥሮ እና ለናቹራል ሳይንስ ተፈጥሮ እና ለማህበረ ሳይንስ በወንድ 204 ለሴት ደግሞ 192 ነው ማለት ነው። ከዚህ ጋር ያዤ ከ300 ነው ይሄ የተፈጠረው። ያለፉት ተማሪዎች ደግሞ ዝቅተኛ ናቸው። ወደ 55 ወደ 36 ሺህ እንደዚ አካባቢ ተማሪ ነው ያለፈው ማለት ነው። ስለዚህ ከዚያ ጋር ያዤ በዚህ አመት ሊሆን የሚችለው በናቹራል ሳይንስ ከ220 እስከ 230 ሊሆን ይችላል። ለወንድ ከ220 እስከ 230 ለሴት ደግሞ ከ210 እስከ 220 ሊሆን ይችላል ማለት ነው። ለወንድ ከ220 እስከ 230፣ ለሴት ከ210 እስከ 220 ሊሆን ይችላል ማለት ነው። ይሄ ነው ያለው ሁኔታ። ሌላው ደግሞ በግል ገብታቸው ማብ ባለፈው አመት 200 ማነው 186 ነበር። አሁን 170 ከዛ በላይ ሊሆን ይችላል ማለት ነው። ትንሽ ከፍ ይላል። በእርግጥ ከ190 በላይ ከ192፣ ከ190 በላይ በግል ገብታችሁ ልትማሩ ትችላላችሁ ማለት ነው። ያለው ሬንጅ ግን በመንግስት ሊሆን ይችላል ብዬ የማስበው ከባለፈው ዓመት አንጻር አሁን ብዙ ተማሪም ስላለፈ ለወንድ 220 እስከ 230 ለሴት ደግሞ ከ210 እስከ 220 ይሆናል ማለት ነው። ያለው ነገር ይሄ ነው። ስለዚህ በዚህ ካልኩሌሽን ሰርታችሁ በዚህ ሬንጅ ውስጥ ያላችሁ ብዙ ያስጨንቃችሁ። በተለይ ደግሞ እነዚህ 280፣ 270፣ 260፣ 250 ያመጣችሁ ተማሪዎች ብዙ የሚያስጨንቅ ነገር የለም። ከ240 በላይ ያመጣችሁ ተማሪዎች ሹር ሆኑ እንደምትገቡ ማለት ነው። ምክንያቱም 250 ያመጣ ተማሪ በ50 ማርክ ነው የወደቀው ማለት በ47 ማርክ ነው የወደቀው። ስለዚህ 47 ማርክ ደግሞ ሪሚዲያል ካላስገባ በዛ በዛ በዛ ማርክ ምክንያት ለወደቀ ሪሜዲያል ካልገባ የትኛው ተማሪ ነው ሪሜዲያል የሚገባው? ስለዚህ ከ240 በላይ በተለይ ያመጣችሁ ተማሪዎች እርግጠኛ ሆኑ ታልፋላችሁ ማለት ነው። ለሪሜዲያል 2018 ያለው ነገር አሁን ይሄ ነው። ሌላ ትምህርት ሚኒስቴር ኦፊሻል ሰሞኑን ያወጣል ምደባ ይፋ ከሆነ በኋላ ምናልባት ሊወጣ ይችላል፣ እና ያንን አይታችሁ ትወስናላችሁ ማለት ነው። በግል በመንግስት የሚለው ሰብስክራይብ አርጉ።